የወገን ጦር ባለበት እንዲጸና መወሰኑን ተከትሎ የትግራይ ወራሪ ቡድን በያዛቸው አካባቢዎች በዜጎች ላይ ከፍተኛ እንግልትና ስቃይ እያደረሰ መሆኑን በሽብር ቡድኑ ከተያዙ ቦታዎች የተፈናቀሉ ሰዎች ተናገሩ። መንግስት አካባቢያቸውን ከወራሪ ቡድኑ በማጽዳት እንዲታደጋቸውም ከዋግኽምራ ብሔረሰብ አስተዳደር ዞን ከተለያዩ ወረዳዎች የተፈናቀሉ ዜጎች ጠይቀዋል። ጻዲቆ አላምረው አሸባሪው ትግራይ ወራሪ ቡድን የመከላከያ ሰራዊትን ከጀርባ በመውጋት የጀመረውን ጦርነት መላ ኢትዮጵያውያን ተረባርበው በአጭር ጊዜ ከቀለበሱ በኋላ የትግራይ ገበሬዎች የፎይታ ጊዜ በሚል መንግስት የወሰደውን የተናጠል ተኩስ አቁም ውሳኔ እንደ መልካም አጋጣሚ ተጠቀመው መሰሪ ቡድን ከአማራና አፋር ሕዝብ ላይ ታሪክ የማይረሳው ግፍ ፈጽሟል። የዋግኽምራ ብሔረሰብ አስተዳደር አሁን ድረስ በትግራይ ወራሪ ቡድን ስር ከሚገኙ ወረዳዎች አብርገሌ ጻግብጂ ከፊል ዝቋላና ሰቆጣ ዙሪያ ወረዳ ተፈናቅለው በሰቆጣ ከተማ የሚገኙ ነዋሪዎች ለዚህ ሁሉ ግፍ መነሻው ያ ውሳኔ ስለመሆኑ ተናግረዋል። ለትግሬ አርሶ አደርና ገበሬዎች ርኅራሄ ሲደረግ ለእኛ አሁንም ተጽዕኖ ሆነ። ይህ ጉዳይ መልሶ ለእኛ ጉዳት ነው የተገኘው። ምክንያቱም ለአብርገሌ ወረዳ እና ለጻግብጂ ብለውም ለዝቋላ መፈናቀል ደረጃ ነው የደረሰው። ህዝቡን አንገት ለማስደፋት የተጠቀሙበት ነው የነበረው እና ከዛ ጊዜ ጀምሮ አካባቢው ለከፍተኛ ችግርና መጎሳቆል ነው ተዳርጎ ያለው ማለት ነው። ለህወሓት አጋጣሚ መልካም ነገር ሆኖበት ይሆናል። ለእኛ ግን ያው በጣም ተጎድተናል ማለት ነው። ንብረት ተዘርፈናል፣ ሚስቶቻችን ተደፍረዋል፣ ልጆቻችን ተደፍረዋል። አካባቢው ህብረተሰቡ ከሰብአዊ መብት ውጭ ሆኗል። ተሰደዋል ማለት ነው። ተፈናቅለዋል አርሶ አደሩ አርሶ ለ2014 ትምህርት ዘመን ላይ ራሱን መቻል ሲገባው ተፈናቃይ ሁኖ ነው የከረመው ማለት ነው። እስካሁንም ድረስ እስካሁንም መጋቢት ወር ድረስ ተፈናቅለን ነው ያለነው። ሰላም የማይመቸው የትግራይ ወራሪ ያደረሰውን ግፍ ተከትሎ የሕልውና ዘመቻ ቀጠለም። የወገን ጥምር ጦር የወሰደውን የማጥቃት እርምጃ መቋቋም ያልቻለው ዘራፊ ቡድን በወረራ ይዟቸው የነበሩ በርካታ አካባቢዎችን ለቆ ወደኋላ ፈገፈገም። ያም ሆኖ የአማራ ክልልን ሙሉ በሙሉ ሳይለቅ ከመንግስት በተላለፈ መልእክት የወገን ጥምር ጦር ባለበት እንዲጸና ተደረገም። ነፃ ያልወጡ አካባቢዎች የወራሪ ቡድኑ የበቀል እርምጃ ሰለባ ሆኑ። በዋግኽምራ ብሔረሰቡ አስተዳደር በጠላት ቁጥጥር ስር ከሚገኙ ወረዳዎች ይህ ዜና እስከተጠናቀረበት ጊዜ ድረስ ከ55 በላይ ሰዎች ተፈናቅለዋል፣ ለተለያዩ ችግሮችም ተዳርገዋል። የአበርገሌ ህዝብ፣ የሰቆጣ ህዝብ፣ የተለያዩ የዝቋላ ህዝብ በርበሬ፣ ዘይት፣ እህል በማያገኝበት ሁኔታ ላይ ደርሰናል ማለት ነው። የሚበላ የለም፣ የሚጠጣ የለም፣ ሁሉ ነገር የለም። አበርገሌ መንግስት በቅርብ ሰዓት ገብቶ ካላስተካከለ አበርገሌ የሚባለው ራሱ ስሙ ይጠፋል፣ እንኳን ሰው ማለት ነው። ህወሓት እንደ መልካም አጋጣሚ ተጠቅሞ የአማራን ክልል ህዝብ እያፈናቀለ ንብረት እየወሰደ ንብረት እየዘረፈ ቤት እያቃጠለ በጣም ችግር ውስጥ ነው ያለን እኛ ማለት ነው። አሁንም ያው ወጣቱን ካልገባችሁ እያለ እያሰቃያ ነው ያለው ወጣቱን ማለት ነው። እዛ አካባቢ መቀመጥ አልቻለም ህብረተሰቡ። ተፈናቅሎ እዚህ ሰቆጣ ከተማ ላይ ነው ያለው አብዛኛው ህብረተሰብ ማለት ነው። እዛ አካባቢ ያለው ህብረተሰብ ቢሆን ሀብቱ ንብረቱ እየተወሰደበት እህሉ እየተዘረፈበት አርሶ እንዳይበላ ጭምር እየተደረገ ነው ያለው ማለት ነው። ቀጣዩ ጊዜ የእርሻ ወቅት መሆኑ ደግሞ በቀጣይ ዓመትም ህዝቡ ለችግር እንዲዳረግ ምክንያት ይሆናል ያሉት የአበርገሌና የጻግብዥ ወረዳ ነዋሪዎች መንግስት አካባቢያቸውን ከትግራይ ወራሪ በማጽዳት ወደ ቀያቸው እንዲመልሳቸው፣ በጠላት እጅ የወደቁ ወገኖቻቸውን ህይወትም እንዲታደግ አሳስበዋል። መንቀሳቀስ የሚያይችለው ደግሞ እዛ የግድ አንገቱን ደፍቶ ቁጭ ብለዋል። ስለዚህ መንግስት ካልደረሰ ያው ህብረተሰቡን አሰቃይቶ ያው ወደ ሌላ ወደ ልማት ሳይሆን ወደ ጥፋት እየሆነ አሁንም የታረሰ አንድ እርሻ የለውም። ለቀጣይ ዓመትም ችግረኛ ስለሆነ መንግስት ክርምት ሳይገባ እዛ አካባቢ ካላጸዳን ያው እዛ ቦታው የመንግስት የዛ ያለው ህብረተሰብ የመንግስት ልጅ ነው ማለት አይቻልም። በዚህ ከቀጠለ እንግዲህ የሚመጣው ሰዓት ሰኔ ነው፣ የዘር ወቅት ነው፣ ስራ የሚሰራበት ወቅት ነው። ህዝቡ ለአንዴና ለመጨረሻ ጊዜ በድህነት አረንቋ ውስጥ የሚወድቅበት ነው የሚሆነው ማለት ነው። ካለው መንገላታት በተጨማሪ በኢኮኖሚ ደግሞ አንዴና ለመጨረሻ ጊዜ ደቆ የሚቀርበት ስለሆነ የሚሆነው አሁን ከመንግስት የሚጠብቀው ህዝቡ ምንድነው ነው? አካባቢውን ነፃ እንዲያደርግለት ይፈልጋል ማለት ነው። የምርት ዘመን በዚሁ ሰዓት ካላረስ ነው ለ2015 ራሱ ተፈናቃይና እርዳታ ተጠባቂዎች ሆነናል ማለት ነው። መንግስት በዚህ ሰዓት አቅም አለው። ምንም ችግር የለበትም ግን እቅዱ ግን አይታወቅም። ህብረተሰቡ በጣም ሞቷል። ህዝብ ከሞተ በኋላ መንግስት ወደ አብርግል ቢገባ ምን ጥቅም አለው? ህዝብ ሳይጎዳ ቀድሞ መግባት አለበት። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ጻድቁ አላምረው ከሰቆጣ